መዝሙረ ዳዊት ምዕራፍ 27 ከቁጥር 1 እስከ 5 ያለውን በጌታ በኢየሱስ ክርስቶስ ስም አነብዋለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፤ የሚያስፈራኝ ማን ነው? እግዚአብሔር የህይወቴ መታመኛዋ ነው የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ፣ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፤ ሰልፍ ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለመኑት እርሷንም እሻለሁ በህይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ እግዚአብሔርም ደስ የሚያሰኘውን አይ ዘንድ መቅደሱን እመለከት ዘንድ በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑ መሸሸጊያ ሸሽጎኛልና በአለት ላይ ከፍ ከፍ አድርጎኛል። አምላካችን እግዚአብሔር የተባረከ ይሁን። እግዚአብሔር በመሸሸጊያው የሚሸሽገን በአለት ከፍ ከፍ የሚያደርገን በክርስቶስ ከፍ ከፍ የሚያደርገን መሰረታችን ዘላለም ደግሞ መኖሪያችን ለልባችን መተማመኛ፣ ለመንገዳችን መብራት፣ ለህይወታችን ብርሃን ነው። እግዚአብሔር አምላክ ለምድሪቱ ሁሉ ብርሃን ነው። እግዚአብሔር ለሁሉ መልካም ነው። በክፎችና በደጋጎች ላይ ፀሐይን ያወጣል። እርሱ እግዚአብሔር አምላክ ሁሉን ይመለከታል። እግዚአብሔር አምላካችን ሁል ጊዜ እውነተኛና ትክክለኛ ዳኛና ፈራጅ ነው። በሰማይ በምድር ረቂቅና ስውር የሆኑ ነገሮችን እግዚአብሔር ያውቃል። እግዚአብሔር ላሻው ይሰጣል፣ ያሻውን ይነሳል፣ ያሻውን ይተክላል፣ ያሻውን ይነቅላል። ሁሉ ነገር በእግዚአብሔር እጅ ነው። ሁሉ ነገር የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ናት። እሱ የሰማይን መሠረቶች የምድርን መሠረቶች መስርቷል። ሰማይ ዙፋኑ፣ ምድርም የእግሩ ማሳረፊያ ነች። እግዚአብሔር ትልቅ ነው። ማንስ ይተካከለዋል? እግዚአብሔርን እግዚአብሔርን እናመሰግናለን በህይወታችን ዘመን ሁሉ። ዳዊትም እንዳለ እግዚአብሔርን አንድ ነገር ለመኑት፣ እርሱንም እሻለው በህይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ እርሱም ደስ የሚያሰኘውን እመለከት ዘንድ መቅደሱን እመለከት ዘንድ እንዳለ እግዚአብሔር ወይ እኛም እንላለን በሕይወታችን ዘመን ሁሉ፣ አንተ ደስ የሚያሰኘን እንመለከት ዘንድ እርዳን፣ አንተ ደስ በሚያሰኘ መንገድ እንድንራመድ ዘንድ እርዳን። ልብህ እግዚአብሔር አምላኬ ከልባችን ጋር ሐሳብ፣ ከሐሳባችን ጋር የተዋሃደ ይሁን እግዚአብሔር ሆይ እንደ ልቤ ደስታ እንደ ፈቃዳትና እንደ ቅዱስ ትእዛዛት እንድንመላለስ እግዚአብሔር አምላክ በረፍትም በሰላምም እንድንኖር ዘንድ ይረዳናልና፣ በኢየሱስ ክርስቶስ ስም መልካሙንና ቅኑን መርጠን የምንራመድበትን እግዚአብሔር አምላክ ሆይ ስጋችንን መኝታችንን የምናሸንፍበትን የምንጎስምበትን አንተን ደግሞ የምናከብርበትን ክፉን የምንንቅበትን ስጋችንን በጥርሳችን ነቅሰን እግዚአብሔር አምላክ ስጋችንን ጮት ተጭነንና አሸንፈን እግዚአብሔር አምላክ አንተን በምፍራት አንተን ቆመን በመጠበቂያችን ለአንተን እንድንጠብቅ እግዚአብሔሮ ይርዳን። እግዚአብሔር አምላክ ሆይ ልባችን ልባችን ለአንተ መልካም ይሁን። እግዚአብሔር ሆይ እናንተ የእግዚአብሔር መኖሪያ ናችሁ የእግዚአብሔር እርሻ ናችሁ። ሰውነታቸውችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ነው። ስጋችሁ የራሳችሁ አይደለም፣ በራሳችሁ ስልጣን የላችሁም ተብሎ እንደ ተጻፈ በስጋችን ላይ ባለስልጣን አንተ ነህ። በልባችን ላይ ንጉስ አንተ ነህ። እኛ የአንተ ቅዱስ ቤተ መቅደስ እንድንሆን ዘንድ የመረትከን አንተው ራሴ ከበደላችን ከኃጢአታችን ከመተላልፋችን አጽድቀህን ነው። እኛ ለአንተ የምንበቃ ቤት አይደለንም። እግዚአብሔር ሆይ እኛ ለአንተ ቤተ መቅደስ ልንሆን እግዚአብሔር አምላኬ በቃን አልነበርንም። ጌታ ሆይ አንተ ትልቅ ነ እግዚአብሔር አምላኬ ለአንተ ቤት መሆን የሚችል ማንም የለም። ነገር ግን በምረትህ ሆኗል። እግዚአብሔር የሰማይ የምድር ፈጣሪ፣ ሰማይ ዙፋን፣ ምድርም የግርህ ማሳረፊያ የሆነችለ አምላክ እግዚአብሔር እኛን ቤተ መቅደሶች እርሻዎች ስትለን፣ በእኛም መንፈስ ቅዱስን ስታኖር፣ እግዚአብሔር ክብረን ስታኖር፣ እግዚአብሔር አምላኬ ሆይ አላፈርግም። እኛም በዘመናችን ሁሉ ታላቅ ስምህን የማያሳፍረውን ስምህን የሚያከብረውን ስምህን ድልነሽ የሆነውን ስምን እግዚአብሔር አምላክ ሰይፊ የሆነውን የሚቆርጠውን የሚቀጥለውን የሚተክለውን እግዚአብሔር አምላክ የሚነቅለውን ታላቁን ስምን በልባችን ይሸሽገን በህይወታችንም መማሪያችን መኖሪያችን አድርገን እንድንራመድ እግዚአብሔር አምላክ ይርዳን። የሰው ልጅ በእግዚአብሔር በሚወጣ ቃል እንጂ ምግብ በእንጀራ ብቻ አይኖርም ተብሎ እንደተጻፈ፣ ጌታችን ዘመን እግዚአብሔር አምላክ በበረከት በሚያስፈልገን ሁሉ ቢሞላን እግዚአብሔር አምላክ ካለ ቃልህ ከንቱነን ካለ ቃልህ ካለ መንፈስህ ልክ እንደ እንስሳነንና እግዚአብሔር አምላክ ወይ መንፈስ ቅዱስ በኃይል ሙላበን፣ መንፈስ ቅዱስ በኃይል ይቆጣጠረን። ቅዱስ መንፈስ ጥበብ መንገዴ ብርሃኔ በኢየሱስ ክርስቶስ ያጥናልን። እግዚአብሔር አምላኬና መድኃኒት ሆይ አንተ መታመኛችን ነህ። የሚያስፈራን ማንም የለም። የህይወታችን መታመኛ አንተ ነህ። ስለዚህ በአንተ መደገፍ፣ በአንተ በመድኃኒታችን ማረፍ እንዲሆንልን በኢየሱስ ክርስቶስ ስም ዕለት ዕለት ማስተዋልን ሰጠን፣ አንቃን፣ ቀስቅሰን፣ አበርታን ሕይወታችንን ደርሶ የሚያደነዛት ድንዛዜ ህይወታችንን በየጊዜው እግዚአብሔር አምላክ ወደ ኋላ እንድናፈገፍግ የሚጎትታት ማንኛውም ስራት ማንኛውም የክፉ የዲያብሎስ ሽንግላይ ዚህ ዓለም ከንቱ ሀሳብና ምኞት በኢየሱስ ክርስቶስ ስም ከእኛ ይራቁ። ዓለምና ምኞቱ ሁሉ ያልፋሉ። አንተን ተስፋ የሚያደርጉ ከመልካም ነገር ሁሉ አይጎድሉም። እግዚአብሔር አምላክ አንተን የሚጠብቁ አያፍሩም። አንተን በመተማመን የሚሄዱ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ። እግዚአብሔር አምላኬ ሆይ አንተም በመተማመን እንድንወጣ ኃይላችንም እየታደሰ እግዚአብሔር አምላኬ ሆይ በከፍታ ከሁኔታው ከስበቱ በላይ ከዓለም እግዚአብሔር አምላኬ ሆይ በላይ ከትርምሱ በላይ በኢየሱስም በድል እንድንወጣ እንድንራመድ የሚረዳን ጸጋ ነውና እምነት በኢየሱስ ክርስቶስ ይብዛልን። እግዚአብሔር አምላኬ ሆይ እንጸልያለን። እግዚአብሔር አምላክ ሆይ በድካም ውስጥ ለሚኖሩ በድንዛዜ ውስጥ ለሚኖሩ በተለያየ አይነት ቋጠሮ ህይወት ውስጥ ለሚኖሩ በኢየሱስ ስም እንቆቅልሽ ፈቺ መንገድ የምታቀና አንተ ነህና፣ በጌታ በኢየሱስ ስም በህይወታቸው አንተ ጣልቃ ገባ። ደከመውን የምታበረታ ሳትሆን የምትመለስ የታመመውን የምትፈውስ እግዚአብሔር አንተ ነህና፣ በኢየሱስ ክርስቶስም በተለያየ ህይወት ፈተና ውስጥ ለሚገኙ ሁሉ የአንተ ጣልቃ ገብነት በኢየሱስ ስም ታሪክን ይቀይራልና አንተ ጣልቃ ገባላቸው። ስደት ላለው ሰላም ጥበቃ፣ ምሕረትህ ይብዛላቸው፣ ሞገስህ ይብዛላቸው፣ እግዚአብሔር አምላኬ አንተ እግዚአብሔር አምላኬ ባይተዋርን የምታጽናና የምታበረታ እግዚአብሔር አምላኬ አንተነና በኢየሱስ ክርስቶስ ስም እግዚአብሔር አምላኬ አብሮነት፣ መገኘት፣ ሰላም፣ ህልውና በኢየሱስ ስም ይብዛላቸው። በሄዱበት ሁሉ መከናወን፣ ስኬት ሆነላቸው ለታመሙ ፈውስና ምሕረት ይብዛላቸው። እግዚአብሔር እያንዳንዳችንን በሕይወታችን አቅጣጫ ሁሉ አንተ በምትፈልገው መንገድ ሁሉ ምራን፣ በክፉ ነገር ሁሉ ሰውረን፣ መግባት መውጣታችን ሕይወታችን አንተ ተቆጣጠር። ወደ ፈተና ታግባን። ፈቃድህ በዘመናችን ሁሉ ይፈጸም። ስለ ሁሉ እናመሰግናለን ጌታችን፣ በኢየሱስ ክርስቶስ ስም አሜን።